ዝግጅት ዓለማችንን በዝምታ እየለወጠ ያለውን በብዙዎች ዘንድም አዲስ ሃይማኖት ተብሎ የሚጠራውን ኒው ኤጅ የተሰኘውን ሰፊ እንቅስቃሴ በጥልቀት እንቃኛለን። በሃያኛው ክፍለ ዘመን ሁለተኛው አጋማሽ በምዕራቡ ዓለም ጎልቶ ያወጣውን ይህ አስተምሮ ወጥ የሆነ የተደራጀ ሃይማኖት ሳይሆን የተለያዩ መንፈሳዊ ልምምዶችን፣ ፍልስፍናዎችና ሚስጥራትን አስተባብሮ የያዘ ወይም ያቀፈ ሰፊ ባህር ነው። የኒው ኤጅ ስያሜ የመጣው ከኮከብ ቆጠራ ወይም አስትሮሎጂ ጽንሰ ሀሳብ ነው። ምድር ወደ አኳርያስ ዘመን ኤጅ ኦፍ አኳርያስ እየገባች ነው ከሚለው ትንበያ በመነሳት ነው። ይህ ደግሞ ለአዲስ መንፈሳዊ ንቃትና መግባባት ጊዜው አሁን ነው የሚል እምነት ይዟል። ታዲያ ይህ ኒው ኤጅ ምንድን ነው? መሰረታዊ አስተሳሰቦቹስ ምንድን ናቸው? የዛሬው ጥልቅ ትንታኔያችን አካል ነው። ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ተጓዙ። ኒው ኤጅ እንደ አንድ ነጠላ ቤተ እምነት መቁጠር ስህተት ነው። ይልቁንም ከተለያዩ የዓለም ሃይማኖቶች እንደ ሂንዱይዝም፣ ቡድሂዝም፣ ከምዕራቡ የሚስጥራት ወጎችን እንደ ሶፊስቶችን፣ ሳይኮሎጂና ከሆሊስቲክ ወይንም ከአጠቃላይ ጤና ልምምዶች ጋር የተዋሀደ የአስተሳሰብ ውጤት ነው። ከጠንካራ ሃይማኖታዊ ተቋማት ይልቅ በግለሰባዊነት መንፈስ ላይና ራስን በማወቅ ላይ ያተኩራል። መሰረታዊ ግቡ ግለሰቦችን የራሳቸውን እውነትና እምቅ ችሎታ እንዲያገኙ፣ የግል እድገታቸውን እንዲያወጡና በመጨረሻም ከዩኒቨርስ ወደ ኮስሚክ ንቃተ ህሊና ጋር ያላቸውን አንድነት እንዲገነዘቡ መርዳት ነው። ኒው ኤጅ ወጥ የሆነ ህግ ባይኖረውም አብዛኞቹ የሚጋሯቸው ስድስት ዋና ዋና ጽንሰ ሀሳቦች አሉ። እነዚህም የእንቅስቃሴው እምብርት ናቸው ማለት ይቻላል። አንደኛው ሞንቲዝምና ፓንቴዝም በመባል ይታወቃሉ። ሁሉም ነገር አንድ ነገር ነው ብሎ ያምናል ሞኒዝም። ከዚህም አልፎ አምላክ በሁሉ ነገሮች ውስጥ ይኖራል ወይንም ሁሉም ነገር አምላክ ነው፣ አምላክም ሁሉ ነገር ነው የሚል እምነት ነው የሚሰብከው። ሁለተኛው የሰው ልጅ አምላክነትን ይሰብካል። እያንዳንዱ ሰው በመሰረቱ መለኮታዊ ብልሽታ ወይም የመለኮታዊ አካል ነው የነፍሱ ህግ የራሱን እውነት ማንነትና ከመለኮታዊ ጋር ያለውን አንድነት መገንዘብ ነው። የራሱን መንፈሳዊነትና የውስጥ ስልጣኔ የሃይማኖት ተቋማትንና ውጫዊ ባለስልጣናትን ይከዳል። ዋናው ስልጣን ግለሰቡ ራሱ ነው። እርሱ የራሱ መመሪያና የእውነት ምንጭ ነው። ሰው ራሱ አምላክ ነው ብሎ ያምናል። ሎው ኦፍ አትራክሽን ወይንም የስበት ህግ ሶስተኛው የጋራ ጠባያቸው ነው። አስተሳሰባችንና ስሜቶቻችን እውነታን ይፈጥራሉ። በአሁንታዊ ነገር ላይ ካተኮርን ዩኒቨርስ ያንኑ ፍላጎታችን ለመፈጸም ምላሽ ይሰጠናል የሚል እምነት ሲሆን ይህም ማኒፌስቴሽን በሚል ይታወቃል። ነፍስ ከሞተች በኋላ ሌላ አካል ትመስላለች። የዚህ ህይወት ድርጊትና ሀሳብ ወይም ኮርማ ደግሞ በሚቀጥሉት ህይወታችን ላይ ተጽዕኖ ያሳድራል ብሎ ያምናል። መጥፎ መጥፎውንም ነገር ከተመኘን በሕይወታችን ውስጥ ዩኒቨርስ መጥፎውኑ ታጎናጽፈናለች እንደማለት ነው። አራተኛው ልምምዶቻችንና ሚስጥራቶቻችን ናቸው። ሆለስቲክ ጤና የአይምሮ፣ የአካል፣ የመንፈስ ትስስሮቻችን ያምናል። አማራጭ የሕክምና ዘዴ እንደ አኩፓንቸር ክሪስታል ህክምናና ሪኬ መጠቀምን ያበረታታል። ከኤንዴዲክ ማስተር ወይንም ደግሞ ከሟች ሰዎች ጋር በመገናኘት ሚስጥራትን መመሪያን ማግኘት ይቻላል የሚልም እምነት አለው። አምስተኛው የኒው ኤጅ ባህሪና ልምምድ ነው። ልምምዶቹ የሚባሉት ሜዲቴሽንና አርምሞ፣ ንቃተ ህሊና ለማዳበር ዋና ዋናዎቹ ናቸው። ዮጋና ፓይቺ አካልና መንፈስን ለማመጣጠን ያገለግላሉ። ክርስቲያልና ታይሮ ካርድ ከሚስጢራዊ እውቀትን ትንበያ ጋር የተያያዙ ልምምዶች ናቸው። ኒው ኤጅ ማዕከላዊ አስተዳደር ወይንም ህግ የለውም። እያንዳንዱ ሰው ከተለያዩ ምንጮች የተሻለውን ሀሳብ ወይም ልምምድ የመምረጥ እድልን ይሰጣል። እንቅስቃሴው በመጽሐፍት፣ በወርክሾፕ፣ በቴራፒ፣ በምርቶች ማለትም እንደ ጣና ክሪስታል እንዲሁም በተለያዩ የኢንተርኔት ኮርሶች አማካኝነት የሚሰራጭ ትልቅ ንግድ ሆኗል። ስድስተኛውና የመጨረሻው የኒው ኤጅ አስተሳሰብ በዓለም ዙሪያ በተለይም በምዕራባዊ ሀገሮች ከፍተኛ ተቀባይነት እያገኘ የመጣ አስተሳሰብ በመሆኑ ሁሉን አቀፍነት ወይም ዩኒቨርሳሊቲነቱን ነው። አጀማመሩና የኒውኤጅ ምስረታም እንደ ነጎድጓድ በቅጽበት የመጣ ሳይሆን በዘመናት መካከል የአስተሳሰቦች መለዋወጥ የፈጠረው ነው። ብዙ የኒውኤጅ አራማጆች ከመንፈሳዊነት ወይንም ከሃይማኖት ጋር አብረው ሲሰሩበትና ወይም ሲያደባለቁት ይታያል። ብዙ ሰዎች ራሳቸውን መንፈሳዊ እንጂ ሃይማኖታዊ አይደሉም በማለት የሚገልጹትም የዚህ አስተሳሰብ ውጤት በመሆኑ ነው። እነዚህ አካላት የሚዲያም ተጽዕኖ በሚገባ ያውቃሉ ወይም የተረዱ ናቸው። በታዋቂ ሚዲያዎችና በአነቃቂ ተናጋሪዎች ወይም ሞቲቬሽናል ስፒከሮች አማካኝነት የአስተሳሰቡ መንፈስ በከፍተኛ ሁኔታ ይሰብካሉ፣ ያስተምራሉ፣ ይነግዳሉ። ብዙ ተከታዮቻቸውም የጭንቀት መቀነስ፣ የግል እርካታና የአእምሮ ጤና መሻትን እንደሚያገኙ ይመክራሉ ወይንም ይሰብካሉ። የኒው ኤጅ እንቅስቃሴ ልዩ ልዩነት ያለው ግላዊና ለራስ ማንነት ትልቅ ቦታ የሚሰጥ ከነባር እምነቶችና ፍልስፍናዎች በመቀመር ሰዎች በራሳቸው ምቅ ችሎታ ጤናና ሰላም ላይ እንዲያተኩሩ ያበረታታል ቢባልም ኒው ኤጅ ከባድ ትችቶች ይቀርቡበታል። ከዋና ዋናዎቹ ትችቶች መካከል ሃይማኖተኞች የሚያነሱት ትችት ኒው ኤጅን በተለይም የሰው ልጅ አምላክነትና ሪክሬሽን የሚሉትን እሳቤዎች መሰረታዊ የሃይማኖት ትምህርቶችን እንደ አምላክ ማንነትና የድህነት ጽንሰ ሀሳቦችን ያዛባል ወይንም ይነቅፋል አሊያም ከመሰረታዊ የሃይማኖት አስተምህሮቶችን ያፋ

ተቃርኖ ይቀርብበታል። በተጨማሪም እንደ ቻርሊንግ ያሉ ልምምዶች ከጠንቋይና ክፉ መንፈስ ከመጥራት ጋር ያያይዙታል። ዮጋም የዚህ ሰለባ እንደሆነም ይታመናል። ሳይንሳዊ ትችቶቹ ደግሞ እንደ ክሪስታል ሕክምና ያሉ የጤና ጥቅሞች ሳይንሳዊ ማረጋገጫ የላቸውም። አንዳንዶቹ እንዲያውም ይህ እንቅስቃሴ እንደ ውሸት ሳይንስ አድርገው ይመድቡታል። ሌላኛው ትችት ደግሞ ከሥነ ምግባር መርሆዎች አንጻር የሚነሳ ነው። የሥነ ምግባራዊ ትችቶች የሚባሉት መንፈሳዊ መሸሽን፣ በግለሰብ ላይ ብቻ ማተኮርን፣ የማህበረሰብ ና ማህበራዊ ችግሮችን ችላ ማለትን ከኃላፊነት ማምለጥን የሚያበረታታ አስተሳሰብ ነው ተብሎ ይተቻል። የገንዘብ ብዝበዛንም ያስከትላል። የኒው ኤጅ ገበያ ትርፋማ በመሆኑ በስሜት የተጎዱ ሰዎችን በመጠቀም ውድና ውጤታማ ያልሆኑ ምርቶችን፣ አስተሳሰቦችን ይሸጣሉ የሚል ውዝግብ ይነሳበታል። በአጠቃላይ ወጥነት የሌለው አስተምሮ፣ ሳይንሳዊ ያልሆነ ክርክሮችንና ከነባር ሃይማኖቶች ጋር ያለው ግጭት በብዙዎች ዘንድ አከራካሪና አጠያያቂ እንዲሆን አድርጎታል። ኒው ኤጅ እንቅስቃሴ በኢትዮጵያ ውስጥ ያለበትን ሁኔታ፣ የሚያስከትለው ጉዳት፣ ከባህልና ሃይማኖት ጋር ያለው ግጭት እንዲሁም በጉዳዩ ላይ የሚዲያ ሰዎችና ምሁራን የገቡበትን ውዝግብ አስመልክቶ ዝርዝር ጥናቶቹ ባይኖሩም በግል ማህበራዊ ሚዲያዎቻቸው ላይ በርካቶች በሀሳቡ ላይ ትችቶችና ሙግቶችን እንዲሁም የድጋፍ ሀሳቦችን ሲያነሱ ይስተዋላል። ኒው ኤጅ በኢትዮጵያ ሁኔታ ግጭትና የምሁራን ውዝግቦችን እያስከተለ ነው። በኢትዮጵያ ውስጥ ከፍተኛ የሃይማኖት ምሁራን ሳይቀሩ የዚሁ ሙግት አካል ሆነዋል። የአዲሱ ዘመን ሃይማኖት ወይም አዲስ ዓለም አቀፍ ስርዓት ኒውወርልድ ኦርደር አካል ተደርጎ የሚወስዱ ሲሆን በርካታ ምሁራንና የሃይማኖት አባቶች የዚሁ አስተሳሰብ ስርጭት በመቃወም ንቁ ተሳትፎ ያደርጋሉ። የነዚህ ምሁራን ሙግት ክርስትና ውስጥ አሊያም እስልምና ውስጥ ወይንም በነባር ሃይማኖቶች ውስጥ ሳትደበቁ ኒው ኤጅ እንደ ሃይማኖት አድርጋችሁ ተቀበላችሁ ተንቀሳቀሱ፣ በሃይማኖት ውስጥ ገብታችሁ ምዕመናንን አታደናብሩ የሚል ከፍተኛ ትችት ይቀርብባቸዋል። ኒው ኤጅ በኢትዮጵያ የሚገለጽባቸው ዋና ዋና መንገዶችም በምዕራቡ ዓለም እንዳለ ሁሉ እንደ ትልቅ የተደራጀ ሃይማኖት ሳይሆን በአብዛኛው በግለሰብ ደረጃ ባሉ ፍላጎቶችና ና በዘመናዊ ቴክኖሎጂ ስርጭት አማካኝነት የሚዛመቱ አስተሳሰቦች ናቸው። የግል ት ወይንም ፐርሰናል ዴቨሎፕመንትን ሽፋን በማድረግ የኒው ኤጅ ዋና ዋና ጽንሰ ሐሳቦችም እንደ ስበት ህግ የመሳሰሉት ፖዚቲቭ ቲንኪንግን በመሳሰሉ ስያሜዎች ስር ተደብቀው በአነቃቂ ተናጋሪዎችና አሰልጣኞች በኩል ይሰራጫል። እነዚህ ልምምዶች ስኬትንንና ደስታን በግል ንቃተ ህሊና ብቻ ማግኘትን እንደሚቻል አበክረው ይሰብካሉ። የአካል መንፈሳዊ ልምምዶችን ዮጋ፣ ሜዲቴሽንንና እርምሞን በከተሞች እንደ ጤናማ ያኗኗር ዘይቤ ወይም ጭንቀትን ማስታገሻ መንገድ በማየት ስልጠናዎችም ይሰጣሉ። ምንም እንኳን እነዚህ ልምምዶች ራሳቸው ከሃይማኖት ነፃ አድርገው ቢያቀርቡም፣ በውስጣቸው የኒው ኤጅ ፍልስፍና እንደ ቻንክራና የኮስሚክ ኃይል ይዘዋል። ዩትዩብና ሌሎች የማህበራዊ ሚዲያ መድረኮችንም ስለ ኮከብ ቆጠራ፣ ሪክሬሽንና ምስጢራዊ እውቀቶችን ትምህርት ለመስጠት ዋና መሳሪያም ሆነዋል። ይህ ደግሞ በተለይም በቀላሉ ተጽዕኖ በሚደረግበት ወጣቱ ትውልድ ላይ ሰፊ ተደራሽነትን አግኝቷል። ከዚሁ ጎን ለጎን የኒው ኤጅ አስተሳሰብ በኢትዮጵያ ውስጥ ጉዳትን ያስከትላል የሚሉ አስተሳሰቦችም በርከት ብለው ይደመጣሉ። የጉዳዩ ገጽታ በዝርዝርም ለማሳየት የሰው ልጅ አምላክነት ወይም ኒው ኤጅ እያንዳንዱ ሰው ራሱ አምላክ ነው የሚል እሳቤ የኢትዮጵያ ባህላዊ፣ ሃይማኖታዊ፣ ትምህርታዊ ስርዓቶችን የሚቃወም ነው። በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያንና እስልምና ውስጥ ከፈጣሪና ፍጡር መለያየት እሳቤ ጋር ይጋጫል። የጸሎትና ደህንነት ድህነትን መከለስ ወይንም መካተት ማኒፌስቴሽን ወይንም የስበት ህግ እግዚአብሔር ወይንም ፈጣሪን በመለመን ከመጠበቅ ይልቅ ሰው በራሱ አእምሮ ኃይል ህይወቱን ሙሉ ለሙሉ ይለውጣል የሚል አስተሳሰብ አለው። ይህ በኢትዮጵያ ነባር ሃይማኖቶች ውስጥ እጅግ አወዛጋቢ ሀሳብ ሆኗል። ይህ በኢትዮጵያ ዘንድ ያለው የእምነትና የጸሎት ስርዓት ዋጋ ያሳጣዋል። ማህበራዊ ስነ ምግባራዊ ጉዳዮችንም የመንፈስ መንሸራተትን ያስከትላል። በራስ ላይ ብቻ ማተኮር ሰልፍ ስፕሪቹዋሊቲ ማህበራዊ ችግሮችን፣ ፍትህ፣ ደህንነትን ችላ በማለት ወደ ግለሰብነትን ያመራል። አንድ ሰው ችግር ካጋጠመው በራሱ ፖዘቲቭ ቲንኪንግ ባለማድረጉ ነው የሚል አመለካከት የማህበረሰቡ ኃላፊነትን ይሸረሽራል። አንዳንድ የዚሁ አሰልጣኞችና መምህራንም ውድ የሆኑ ስልጠናዎችንም በማዘጋጀት በሰዎች አለማወቅ ላይ የገንዘብ ብዝበዛ ሳያደርጉም ይስተዋላል። እናንተስ የዚህ እንቅስቃሴ ደጋፊዎች ናችሁ ወይንስ ተቃዋሚ? ስለ ጉዳዩ ውስጥ በሚገባ ተመካከራችኋል። ሐሳባችሁን ኮመንት ሳጥን ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ